ብፁ አቡነ ገብርኤል ማናቸው? ጋዜጠኛ አርአያ መካሽ ታሉ አሉ። ግን አቡነ ገብርኤል ማናቸው? ብፁ አቡነ ገብርኤል ማናቸው? ክቡርነቶ በረከቶ ይደርብንና አምናት ዝሎታል። ሰኔ ግንቦት፣ እርክበ ካህናት ሊደርስ ሲል የእርክበ ካህናት ላይ ድምፅ ተቀርጾ ወጥቶ ነበር። በርሶ ነበር የወጣው። ኢየሱስ እኔን ፈልጎ ቺቺኒያ መጥቷል? እንዳልካቸው ኢየሱስ ቺቺኒያ ነው የመጣው፣ ነው የፈለገው። ሊትራሊ ሰዎች ሊገቡ የማይችሉበት ሰፈር ገባ። ምን ማለት ነው? አንተ ማትገባው ስለምትረክስ ነው። ገብተ ኢየሱስ ገብቶ ተቀድሶ ነው የሚወጣው። አሁን አገልጋይ የሚፈራው እዛ ሰፈር ይረክሳል። ገብቶ ኢየሱስ ውስጥ ቀድሶ ነው ሰፈሩ ነው የሚወጣው። ዮኒ ማኛ ስለ ድንግል ማርያም መሰከረ። ክርስቶስን የወለዳለን ሴቶች በሙሉ ትበለጣላችሁ በቅድስት ድንግል ማርያም እዚህ ምድር ላይ ያለሽ ሴት በሙሉ በቅዱስ ድንግል ማርያም ትበለጫለ። ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት አለብን። ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል? እንዲህ ይሁዳን ለመተቸት፣ ይሁዳን ለይሁዳ ስም ለመስጠት፣ ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። በቅዱስ ቂርቆስ የተሳለቀው ፓስተር ለቂርቆስ ልጸልይለት ርዋ በደምብ ጽሑፉም እንዲታየኝ፣ ቂርቆስዬ አባቴ እሺ ይሁን ምንም ችግሬ ከምታርጊው ቂርቆስን ዛሬ ልጸልይ ቂርቆስ ጋር ልጸልይ። ውድና ክብራት ቤተሰቦች እንዴት አላቸው እንዴት ቆያቸው እንዴት ሰነበታቸው ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም ዛሬም እንግዲህ አዲስ ሰበር መረጃዎችን ይዤ መጥቻለሁ በተለይ በቅዱስ ሲኖዶስ በጳጳሳት አማካኝነት በቋሚ ሲኖዶስ የተወሰነ ውሳኔ አለ ደብዳቤውንም የምናነብላችሁ ነው የሚሆነው ታዲያ ላይክ አድርጎ ሼር አድርጎ መረጃውን አዳርሱ እያልኩኝ በቀጥታ እንግዲህ ወደ መረጃችን አምራ በፈቃዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታለን ቅዱስ ሥላሴ ክብር ምስጋና ይድረሰውና፣ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት፣ ቅዱሳን እንደየማድረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች፣ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ከሆነ ፍሳው ሰላም የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ወደ ቤተሰቦቻችን ዛሬም እንግዲህ አዲስ ሰበር የሆኑ መረጃዎችን ይዤ መጥቻለሁ በቅድሚያ እንግዲህ ሰበሩን መረጃ የማስደምጣቸው ይሆናል ይኸውም ደብዳቤ ነው እሱ ምንድን ነው ከቋሚ ሲኖዶስ የተወሰነ ውሳኔ አለ ከብፁዕ አቡነ ገብርኤል ጋር በተገናኘ ብፁዕነታቸው እንግዲህ በፍኖተ ጽድቅ አዳራሽ በዕለተ ዓርብ በስቅለት ቀን ማለት ነው የተቀረጸ በዕለተ ትንሣኤ የተለቀቀ አንድ ቪዲዮ ነበረ ማርያም ቤዛዊተ አለም አትባልም ሚናሚኑ የተለያዩ ትምህርቶችን ለቀዋል ከዚህ ጋር የተገናኘ እንግዲህ በርካታ ያው ማህበራዊ ሚዲያ ላይ ሲዘዋወር የነበሩ ነገሮች እናውቃለን። በርካቶቹ ተቃውመዋል። በርካቶቹ ድምጻቸውን አሰምተዋል። በርካቶቹ ጮኸዋል እስ የምንልበት ሁላችንን በማህበራዊ ሚዲያ የክርስቶስን አስተምሮ የቤተ ክርስቲያንን እውነት የድንግል ማርያምን አስተምሮ በስፋት ገልጠናዋል ብዬ አስባለሁና፣ ግን አንድ ጳጳስ ተጠሪነቱ እንግዲህ ለቋሚ ሲኖዶስ ወይም ለምልአተ ጉባኤው ነው ለቅዱስ ሲኖዶስ ነው እንደምናውቀው ከዚህ የአንድ ጳጳስ ጉዳይ ዳሀ ጸልሳን ቢገኝበት አንድ ጳጳስ ያልተገቡ ነገር ቢገኝበት፣ ወይ ቋሚ ሲኖሮስ ይጠራል። ከፍ ሲል ደግሞ ምልአተ ጉባኤ ነው የሚጠራው። ታዲያ የብፁዕ አቡነ ገብርኤልም ጉዳይ በቋሚ ሲኖሮስ እንዲታይ ተወስኗል። ደብዳቤውን ላምብላቸው ቋሚ ሲኖሮስ፣ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት በአስተላለፉት ትምህርት ዙሪያ ተወያየ ይላል ሚያዚያ 15 ቀን ነው ደብዳቤ ወጣው ቋሚ ሲኖዶስ በማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈ አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመርም ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲንዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 ቀን ቀነ ቀጠሮ ተይዟል። በተያዘም ዜና የሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁ ቅዱስ ፖፕ ፍራንሲስ ስርዓተ ቀበር ላይ ብፁዕ አቡነ ዲዮናሲዮስ የምስራቅ ጎጃም አህጉረ ስብከት ሊቀ ጳጳስ፣ በአውሮፓ ጀርመን አህጉረ ስብከት ሊቀ ጳጳስ እና ብፁ አቡነ ዲያቆስ የጣሊያን ናም አካባቢው አገረ ስብከት ሊቀ ጳጳስ ቤተክርስቲያናችንን በመወክል እንዲገኙ ተወስኗል ሲል ህዝብ ግንኙነት ነው ያወጣው። እንግዲህ የፊታችን ዓርብ የብፁ አቡነ ገብርኤል ጉዳይ በቅዱስ ሲኖዶስ እንደሚታይ ተወስኗል። ለመሆኑ ብፁ አቡነ ገብርኤል ማን ናቸው? ጋዜጠኛ ረአያ መካሻ የሄዱበት ቦታ ፍኖተ ጽድቅብ በሆኑ በራሱ ስህተት ነው ይለናል። እስኪ ኒካል ታሉ አሉ። ግን አቡነ ገብርኤል ማን ናቸው? ብፁ አቡነ ገብርኤል ማንናቸው። ክቡርነቱ በረከቶ ይደርብንና አምናት እዚህ ሎታል። ሰኔ ግንቦት እርክበ ካህናት ሊደርስ ሲል የእርክበ ካህናት ላይ ድምፅ ተቀርጾ ወጥቶ ነበረ። በርሶ ነበር የወጣው የአዲስ አበባ ካህናቶች ሽያጭ ላይ ናቸው የሚል ቪዲዮ የድምፅ ቪዲዮ እና እየሳቁ ብፁ አቡነ አብርሃምን ሲናገሩ እናስታውሳለን። እና አዲስ አበባ ላይ ለኢትዮጵያ የሚበቃ ነው እያሉ አጠገቦ ካሉት ጋር በድምፅ ሪከርድ አድርገው የለቀቁት ቪዲዮ ነበር። አውጥተው ለሰው እርስን የቀረጹት እናቃለን፣ ያኔ እናቃቸዋለን። ግን አንናገራቸውም ብለን የነበር ነውን እንናገራለን የተናገሩበት ቦታ ደግሞ የት ነው መስሉት? ሙስሊሙም ጴንጤውም ተሃድሶውም የቆመበት መድረክ ላይ ቆመው ነው የተናገሩት። መምህራነ ወንጌል ሰባኪ ናቸው፣ ጳጳሳት ባራኪ ናቸው። እርስዎ የወጡበት መድረክ ይህንን ይመስል ነበር። አምናና ካቻምና መነጋገሪያ ነበር በጣም ፍኖተ ጽድቅ ሁለተኛውን መርገም ይዞልን መጣ ይሄኛው መርገም የተከለለበትን እየገለጸው እየመጣ ነው አሁንም አልተውም ማለት ነው ይሄ ልጅ ከዚህ በፊት እንዲህ ቢል ሲያወጡት ነበር ከፍኖተ ጽድቅ ጀርባ ያለው ማንነት ይሄ ነገረ ቅዱሳንን ነገረ መላእክትን ጭራሽን መማር አይችልም ጭራሽ ውስጥ አዳራሹ ላይም ማስተማር አይችልም ዝማሪቻቸውንም በአጠቃላይ ማለት ነው ለምን ብለህ ስትጠይቅ፣ ብዙ ቤተ እምነት ተከታዮች አሉ። ዋቅ የፈታው ሙስሊሙ፣ ፕሮቴስታንቱ አለ። እቴ አልኩ ወነጻለሁ። ቤቱ ምንድን ነው? ምን አይነት አገልግሎት ለማድረግ ነው? ለማገልገል ነው? ይሄ ቤት የተከፈተው ዋነኛ ዓላማው የማንን አስተምህሮት ለመግለጥ ነው? ይሄ ለራሴ ግራ ጋባለሁ። ታድሱ ነው የሚባለውንም ስሙን ያውቁት፣ ሁለት ሺ አስር ላይ ዲላ ማምላክ ዲላ ነው ያውቁት፣ ጭራሽ አላቅም። ማህበረ ቅዱሳን እነዚህ ሁሉ መድረኮች በፍኖተ ጽድቅ ላይ እንዲፈቀዱ አይፈልግም። ስለ ቅዱሳን፣ ስለ ሐዋርያት፣ ስለ ሌሎቹ ምስክርነት አይፈልግም። ለምን ለምን? በዚህ ጉዳይ ተበጥብጦ ማህበራዊ ሚዲያ ተፈውዞ አባቶች በአደባባይ ተናግረውበት መናገራቸውን ላሳያችሁ። እኛ አባት ሲናገሩ ስሟቸው በማስረጃ እንንገራችሁ ብዬ ነው በመጀመሪያ የሆነው። እግዚአብሔር ለዚህ ሁሉ መነሻ ምክንያት የሆኑንን ሰው ፈጥሮ እኚህን አባት አስታወሳችኋቸው። ባለፈው ኢሉባቦር ላይ ፕሮቴስታንቶች ገብተው አብረው ታቦት እንዲሸኙና አውደ ምሕረት ላይ እንዲሰብኩ ያደረጉትን አባት አጠገባቸው የቆሙትን አሁን እስር ቤት የሚገኙትን ቀሲስ በላይ እናስታወሳችኋቸው። የፍኖተ ጽድቅ ምስክር ነበሩ ብጹ አቡነ የወስጣቴዎስ ናቸው። እንግዲህ ቅዱስ ሲኖዶስ እንደምናስታውሰው ሰው ሁለት ሺ አስራ አምስት ላይ ቤተ ክርስቲያን ጥቁር እንድትለብስ አዋጅ የታወጀበት ሕገ ወጡ ሲኖዶስ ሲንቀሳቀሱ ወይም ሲነሱ፣ ብጹ አቡነ ሳይሮስ፣ ብጹ አቡነ ዜና ማርቆስ፣ ብጹ አቡነ የወስጣቴዎስ እኛ አባት ነበሩና የልባቡር ሀገር ስብከት ሊቀ ጳጳስ ናቸው። እንዲሁ ደግሞ ቄስ በላይንም እናስታውሳለን። በገንዘብ ስርቆት ምክንያት አሁን እስር ቤት እንደሚገኝ እስከ አምስት ዓመት ባለሰዓት እንደተፈረደባቸው የምናውቃል ና እነዚህ አባቶች ፍኖተ ጽድቅን በደንብ የሚደግፉ ከፍኖተ ጽድቅ ጎን የሚቆሙ አባቶች ናቸውና አሁን ፍኖተ ጽድቅ ያለበትን ነገር እናውቀዋለን። ብፁዕ አቡነ ገብርኤልም በህገ ወጥ ሲኖዶስ ውስጥ የነበሩ ኋላ ደግሞ በእርቀ ሰላም አማካኝነት ከነበሩት ከሀያ ስድስቱ ሶስቱ ተመርጠው ከሶስቱ ደግሞ አንዱ ሆነው ተገኝተው ኋላ ጴስቆጶስ ሆነው ከዛ ጳጳስ ሆነው ምራብ ሐረርጌ ምራብ ሸዋ ጋር አገረ ስብከትን ይዘው በጵጵስና የሚመሩ አባት ነበሩ። ታዲያ ከሰሞኑ እንግዲህ የታየባቸው ስህተት በጣም ከበድ ያለ ስለሆነ በቋሚ ሲኖዶስ አማካኝነት የፊታችን ዓርብ ውሳኔ ሊተላለፍባቸው እንደሚችል የተነገረ ይገኛል። ማርያምን ነው የተናገሩት። ግን ዮኒ ማኛ እናውቀዋለን፣ ያለበት ቦታ ያለበት ቢሰራቸው ነገሮችን እናውቃለን። ዮኒ ማኛ እንኳን ማርያምን የገለጠበትን መንገድ እንከታተል። ክርስቶስን የወለዳለን ሴቶች በሙሉ ትበለጣላችሁ፣ በቅድስት ድንግል ማርያም እዚህ ምድር ላይ ያለሽ ሴት በሙሉ በቅድስ ድንግል ማርያም ትበለጫለች። አይ አልበለጥም ካልሽ፣ ክርስቶስን በእግዚአብሔር የተመረጠች ማናት? ማናት መንፈስ ቅዱስ ያደረባት በመንፈስ ቅዱስ የእኛን ጌታ የወለደች ሌላ አለች? ስለዚህ አንዳንድ የተሳሳተ ትምህርት የምታስተምሩ ሰዎች፣ ከሴቶች ሁሉ የተለየች ቅድስ ድንግል ማርያም ናት። ብሪንግ ኒባሪ

ስለዚህ ለመብርሃን ሁሌ ትውልድ ሁሉ ብጽዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል ስትል እኔ ኤቭሪ ደይ ክብሩ የእሷ የእናትና የልጁ ክብር ክብር ነው የሰጠዋት ክብር፣ ሁሌ መሰጣት አለው ለመቤቴ ክብርት የሚገባት ናት። እማ አምላክ ወላሊት አምላክ አቁራይተ ማህል ሳሪተ ምረት ቅድስተ ቅዱሳን፣ ንጽህተ ንጹሃን፣ እማ አምላክ ድንግል ማርያም በተሰደደ ጊዜ አዳም ተስፋው የአቤል የዋሃቱ የሴት ቸርነቱ ለሄኖክ መገኛ የመጽሐፍ ሚስጢሩ የኖ ሐመሮ የጌዲዮን ጸምሮ የአሮን በትሮ የሙሴ ጽላቱ ራይ አልቅም ድንግል ማርያምን እንዲህ አድጋ የምታመሰግን ቤተ ክርስቲያን ናት። እመቤታችንን ከፈጣሪ በታች ከፍጡራን ሁሉ በላይ ሆና በሰማይ ቅዱስ ገብርኤል በምድር ኤልሳቤጥ ያመሰግኗት ድንግል እናታችንን በብዙ እናመሰግናታለን እንወዳታለንም። እንግዲህ ብፁዕነታቸው ብፁዕ አቡነ ገብርኤል ያንን አስተምሮ በረከታቸው ይደርብን ሲያስተምሩ የተቃወሟቸው ኦርቶዶክሳን ሲሆኑ ደግሞ የደገፏቸው በፕሮቴስታንቱ ቤተ እምነት የሚገኙ ናቸው። በፕሮቴስታንቱ ቤተ እምነት የሚገኙ ማለት አባታችን ብፁዕ አቡነ ምናምን እያሉ ብፁዕ አቡነ ገብርኤል ራሹ ሀገረ በሲባርኳቸው ምናምን ምናምን እያሉ የማህበራዊ ቢዳዎቻቸው ሲያጋሩ ተመልክተናል። በፕሮቴስታንት ቤተ እምነት ያሉት ናቸው። እንደነዚህ አይነቶች ማለት ነው። እንዳልክ ምን አለ ኢየሱስ ክርስቶስ እኔን ለማግኘት ቺቺኒያ መጥተዋል አለ። ይታያል። ቺቺኒያ ኢየሱስ እሱን ለማግኘት መጥተዋል። በዚህ ደረጃ ክርስቶስን የሚጠራ ቦታ ያለበት ነው። እንግዲህ ብፁዕ አባታችንን ሲያወድስ የነበረው ለምን ኦርቶዶክስ ያሉን ሀሳቦችን ስላራምዱላቸው እና እዛ ቤት ያለውን ሀሳብ ስለሚፈልጉ ብፁዕነታቸውን ደግፈው ቆመዋል። እስቲ እንስማው። ቼችኒያ ኢየሱስ ክርስቶስ መጥቷል አለ። እግዚአብሔር ይቅር ይበሉ። ምን ይባላል? ኢየሱስ ቼችኒያ ነው የመጣው ነው የፈለገ። ሊትራሊ ሰዎች ሊገቡ የማይችሉበት ሰፈር ገባ። ምን ማለት ነው? አንተ ማትገባው ስለምትረክስ ነው። ገብተህ ኢየሱስ ገብቶ ቀድሶ ነው የሚወጣው። አሁን አገልጋይ የሚፈራው እዛ ሰፈር ይረክስ አልገብቶ። ኢየሱስ ቀድሶ ነው ሰፈሩን የሚወጣው እና ኢየሱስ ያገኘው ሰፈር እኔ ነኝ። እኔ ፈለጋ የመጣው ሰፈር ከሱ እኔ ሰፈሩ ይጋድመኛል። እንኳን ኢየሱስ ሰው ደና ሰው ራሱ ሌላ ቦታ እንገናኝ ነው የሚለኝ ሰፈር ነው ኢየሱስ የመጣው እና መጥቶ ምንም አይደለም ያለው እወድሃለሁ ነው ያለኝ ኢየሱስ። የሚያይል ጌታ እወድሃለሁ ሲል እንዴት ነው? ትልቅ ባለስልጣን እወድሃለሁ ሲል እንዴት እንዴት ነው የሚያደርግህ? በጣም እንጂ እጄ ላይ ሰው አለ ነው የምትውለው። ጠዋት ሰው

አንቺን ብቻ አይደለም ኢየሱስ የሚወደው፣ ሁሉንም የሰው ፍጥረት ከነበደል ኃጢአታችን ከነብዙ ጥፋታችን ይወደናል ይምረናል። አትገረኝ ምክንያቱም ወደ ቤቱ እንድንመለስ ይፈልጋል፣ በትግስት ይጠብቀናል እንጂ ወደ አዳራሽ አይደለም፣ ወደ ቤቱ እንድንመለስ። አንቺ ሴት ነሽ አሁን ይወድሻል፣ አይኖ ሁላችን ግን እኛ ለመመለስ ጥረት እያደረገን፣ አንቺስ ገና ነሽ፣ ጭፈራ ላይ ነሽ አዜ ፍሬንድ እኮ ዲያሎግ ስታርግ ነበር ወዳሉ እኔ አጥያተኛው ምናምን አልሽ እኮ አይደል? በራእይ ታይቶች ነው ይገርም ነው። እና ደግሞ ይሄ በመንገድ ላይ ይሄ በዬ ባስ ፌርማታው ታክሲ ፌርማታው ላይ ኡ የምትሉ ጌታ ይወዳችኋል ምት እንዴ፣ ድሮ ድሮንም ይወደ ነው እኮ እናንተ ነግራችሁን አለ፣ የምናቀው ምክንያቱም ራሳችን የቅድስት ቤተክርስቲያን ራስ ኢየሱስ ክርስቶስ ስለሆነ፣ እንደገና ኢየሱስ ጌታ ነው እንዴ እኛ ወታደር ታደር ነው መቻለን እንዴ ለዛውም የጌቶች ጌታ የንጉሶች ንጉስ ድንቅ ሀያል መከራ መልአክ እኮ ነው። እና ለኦርቶዶክሶች ስለ ኢየሱስ ክርስቶስ መስበክ ትንሽ ሼም አይቆነጥጣችሁም? ለጆሮአችሁንስ ትንሽ እረፍት አትሰጡንም? ኤኒዌይ ወይዘሪት እንዳልሻቸው ኢየሱስ ይወድሻል። አንዳንዴ አንዴ ምንድነው መሰለኝ ያሉበት ስፕሪት ነው የሚባለው ምንድነው ያሉበት መንፈስ ወይም ያሉበት ስሜት በቀጭታ እነሱን የሚያገኟቸው እስኪመስልን ነው የሚያወራው። መጥቶ በቀጭታ ወዳለው አለኝ ቺቺኒያ ድረስ መጥቶ ኢየሱስ ማለት ነው እና ከዛ ደሜን ከፍየላሉ አለኝ የሚልበት ማለት የሆኑ አለም ላይ ነው ያሉት። እኔ አላቅም የትኛው አለም ላይ እንዳሉ። እና እኛ የሌለንበት እኛ ማናቅበት እና እነሱ የሆኑ የሚያውቁበት አለም ውስጥ ነው ያሉት። እና አንዳንድ የሚገልጹበት መንገድ እንደው ሴጣን በነገራችን ላይ በቅዱስ ያዕቆብ መልእክት ላይ ሴጣንም ያምናል ሊንቀጠቀጥማ ልልና አንተ የህያው የእግዚአብሔር ልጅ ክርስቶስ ነው የሚለው ክርስቶስን እንኳ የሚጠራበት አውድ ከክብር አንጻር ነው። አንተ የህያው የእግዚአብሔር ልጅ ክርስቶስ ሆይ በዚህ ደረጃ የሚጠራ ሴጣን እያለ ነው። ሰው ኢየሱስ ስድስት መቶ ችሽን ያመቶ አንዳንድ ይከብዳል። ቃሉ ራሱ ያላቅም ምን ለማለት እንደሆነና ምንጠራበትን ነገር እንኳን በክብር ብናደርገው እንደ ወንድሞች ቶች ጥሩ ያላችሁበት ነገር ምናልባት ሊገልጹበት ያሰባችሁት መንገድ ትክክል ሊሆን ይችላል። ግን ቢያንስ ስሙን እንኳን ስንጠራ በክብር ቢሆን እና በጣም የሆነ ቤተሰብ እናደርጓለን። እንደ አንዳንዱ ማጨራሽ ኢየሱስዬ ውላ ይላል ማለት የእኔ ኢየሱስ ምናምን በቃ ምን ምን ምን በቃ ማቆላመጥ አትሉት ምን አትሉት በቃ ሌላ ሌላ እንደው አምላክ ነው እንዴ እስክንድል ድረስ ማለት በእርግጥ የእነሱና የተለያየ ቢሆንም እነሱ እንኳን አምላክ ብሎ የሚጠሩትን እንኳን አጠራርዳ ምና ለዛ ክብር ቢሰጡት። ሌላው ቢቀር እኮ እንኳን ጠቅላይ ሚኒስትርን እኮ ክቡር ጠቅላይ ሚኒስትር ያል ነው የምንጠራው ክቡር ምናምን፣ የተከበሩ ፕሬዚዳንት፣ ክቡር አምባሳደር ስንጠራ እንኳን እንደው ክርስቶስን ስንጠራ እንደው ምና እንደው ቢያንስ ጌታችን አምላካችን ነው ብንልስ? ረተው ግድ የላችሁ። በዛው ልክ እመቤታችንን ደግሞ የምንጠራበት አጠራር ለሚስቱ ለእናቱ ያለቀሰ የተንበረከከ የሚጠራ ሰው ማርያምን ለማንቋሸሽ የሚሄድበት ርቀት በጣም በጣም የሚገርም ነው። ይህም ይከብድም ነው እና በዛ ደረጃ ነገሮችን እንዳው ብናስተካክል እንዳው አውዱን መስመሩን በአንድ ስት የሚል መልእክት ለማስተላለፍ ወዳለሁ። አንድ ቪዲዮ ደግሞ ላሳያችሁ። ለቂርቆስ የጸሌለት ፓስተር ማለት ነው አልተከታተለ እንመለስ። በደምብ ጽሑፉም እንዲታየኝ ቂርቆስዬ አባቴ እሺ ይሁን ምንም ችግሬ ከፈሪ ቂርቆስን ዛሬ ልጸልይ፣ ቂርቆስ ጋር ልጸልይ። በጌታ በኢየሱስም መለኮታዊ ኃይል ገባ እዛ ገዳም ውስጥ እዛ ቤተ ክርስቲያን ውስጥ እዛ ስፍራ ላይ አቶ ፊሳይ ከመኖራቸው የተነሳ የእግዚአብሔርን እሳት የእግዚአብሔር ክብር አሁን ልክ ያለው በኢየሱስም የታሰሩ በገዳም ውስጥ የታሰሩ በቤተ ክርስቲያን ውስጥ የታሰሩ በተለያየ ጸበል ቦታ ከዚህ ደቂቃ ጀምሮ ፈውስ፣ ፈውስ፣ ፈውስ። ቪዲዮን እንደሰማችሁት ነው። ስለ ቂርቆስ፣ ስለ አባታችን ስለ ቂርቆስ ነው እየተነገረ ያለው። በነገራችን ላይ እኔ ሌላ ልናገራለን የመጣሁት ገዳም የታሰሩ የሚፈቱበት እንጂ እስራት የሚለቀቅበት አይደለም። ብዙ ጊዜ ጴንጤዎች ኦርቶዶክስን በማጥለልሽትና ኦርቶዶክስ አስተምህሮ ደግሞ ይህ ማሰር ከጥንቁላ ጋር የምታያይዙት ነገር አለ ስም ማጥፋት ዘመቻ እና ገዳም ሰው ሲሄድ ለጸሎት ነው። ገዳም ሰው ሲሄድ መልስ ሊመለስለት ነው። ገዳም ሰው ሲሄድ ሊያርፍ ነው የሚሄደው እና ገዳም አንተ መለኮታዊ የኃይል ጣልቃ ገባ የምትለው ያለ መለኮት አይደለም። እስከ ዛሬ ድረስ ገዳማቶች ብዙ በሽተኞችን ሲፈወስ ያየን፣ ያለ መለኮት ጣልቃ ገብነት አለ። መለኮት አሁንም አለ፣ መጨረሻ ላይም ይኖራል፣ መጀመሪያ ላይም ይኖራል። መለኮት አምላክ። ስለዚህ ይህ ስም የማጥፋት ዘመቻችሁን ብታቆሙ ይሻላል። ሃይማኖት ከሃይማኖት ጋር እንዲከባበር፣ ሃይማኖት ከሃይማኖት ጋር ተስማምቶ እንዲሄድ፣ አንተ አዳራሽ ላይ ቁጭ ብለን እንደምትጮ አይደለም አባቶች ዋጋ ከፍለው ቆሎ ቆርጥ ነው። ውሃ ጥቂት ጥቂት እየጠጡ ያቆዩዋትንና በጸሎት የጠነከረችን ገዳማትን እንደ ጠንቋ አድርገ፣ ወይም ደግሞ የጠንቋይ ማኅበረሰብ አድርገ የታሰሩት ይፈቱ እንትን ይበሉት የምትለው ነገር ሁሉ ስርዓት ብታደርጉ ይሻላል። መጽሐፍ ቅዱስ እንደሚናገረው ነገር ሁሉ በልክ አድርግ እንደሚል ለመናገርም ልክ ቢኖራችሁ መልካም ነው። እንደ እናንተ አይነት ሰዎች የምታደርጉት ፍልስፍና የምታደርጉት ይህ አጉል ጩኸት ቤተ ክርስቲያኗን የውሸት ስም የማጥፋት ዘመቻችሁን ብታቆሙ ይሻላል። ገዳም አሁንም የታሰሩ ሰዎች የሚፈቱበት፣ የተጨነቁ ሰዎች የሚጽናኑበት፣ ያዘኑ ሰዎች እንባቸው ታብሶ የሚሄዱባት ናት እና ቂርቆስ አባታችን ነው። ለእኛ አባት ብለን አምነናል። በረከታቸው ይደርብን፣ የአባታችን ብለናል። እና ዝም ብላችሁ ቤተክርስቲያኗ ከክርስቶስ ውጪ ሌላ የምታስተምር በሚመስል መልክ የምታካሄዱትን ነገር ስርዓት ብታደርጉ መልካም ነው። ይህንም ቪዲዮ ሼር ኮፒ ሊንክ አድርጉት። እዚህ ላይ ምንም የምንተነትነው ነገር አይደለም። በቃ ድፍረታቸው ቅጥ ያጣ እንትን የለም ለቂርቆስ ሊጸልይለት ይሁን ሞቲቬሽናል ስፒከሮች ነው የሚመስሉት እና በቃ ብቻ በጣም ነው የሚገርመው። ለማንኛውም ወደ መጨረሻ የቪዲዮ መረጃ ልውሰዳችሁ። ብፁዕ አቡነ አብርሃም የቅዱስ ሲኖዶስ አባል፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀጳጳስ ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘትን ይጠይቃል ይሉናል፣ ብፁዕ አባታችን ብፁዕ አቡነ አብርሃም እንካተላቸው። ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል? እንዲህ ይሁዳን ለመተቸት ይሁዳን ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ ዛሬ የምናየው ምኑ ነው? አሳልፎ መስጠቱ ያው የዘወትር ሆኖ ያለ እንዴ? ሰው የሚሸጥበት ዘመን አልደረስንም እንዴ? ዛሬ አንዱን ብድግ አድርጎ ወስዶ ይህን ያህል ገንዘብ ካላመጣችሁ አታገኙትም የሚባልበት ዘመን ላይ ደርሰን ይላን። እና እንዲህ አይነት ትውልድ ይሁዳን ማማት ይችላል። ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገድላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሚሆነው? እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም፣ መነክሲሁም፣ ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ። ይህ የከንፈር ሽንገላ ነው የሚባለው፣ ከናፍረ ጉሉት፣ የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገር ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለ። ነው ዓለም በሙሉ ይህን ነው የሚመስለው። ከአንዱ አንዱ እንኳ ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪነህ ይቅርበል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት። በዚህ መካከል ይህ ስትቀቅሉት ለንፍሮ ባቄላውን የሁሉ እሳት፣ የሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው፣ ሕሊናቸው ለእግዚአብሔር የተገዛ፣ ሰውነታቸው ለእግዚአብሔር የተሰጠ፣ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ፣ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያ ያለው የሚለውን እንመን። ለነገሩ በድያ ያለው የሚለው ቃል አንደፍረውም አይደለም ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ተሎ የሚጎረጎር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት፣ መጀመሪያ ይቅርታ መጠየቅ አለበት። አምላካችን በድለነው ነው፣ በድለነው ነው እንጂ በድሎን ነው እንዴ? የእኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም ተበድለናል፣ በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር፣ ወርቅ፣ እንቁ አይደለም ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። የተወደዳችሁ ቤተሰቦቻችን፣ የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋ። በቀጣይ በሌላ መረጃ የምመለስ ይሆናል። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።